ተዚላቹን ማርቆስ ወንጌል ምራፍ አራት ላይ ያ ክብር ለኢየሱስም፣ ኢየሱስ በጣም አጭር ደቂቃ ነው የምናገረው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዙሪያህን አትመልከት፣ ዙሪያሽን አትመልከቺ። ዙሪያው የሚናገረው ላይ መስል ይችላል፣ ኪስ የሚናገረው ላይ መስል ይችላል፣ አካውንትም የሚናገረው ላይ መስል ይችላል። እግዚአብሔር ያለ ግን ይሆናል። ተዚላቹን ኢየሱስ አንድ ጊዜ ደቀ መዛሙርቱ አድርገናል አላችሁ

ሊሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተዋና ትራስ ተንተርሶ ተኝቶ ነበር። አንቀታውም መምህር ሆይ ያሉት ስንጠፋ አይገድህም አሉት። ኢየሱስ ነው ደቀ መዛሙርቱ ሰብስቦ እንዲህ አላቸው፣ ወደ ማዶ እንሻገር። ምን አላቸው? ወደ ማዶ እንሻገር። ወዴት? ወደ ማዶ እንሻገር። ኢየሱስ ጋር ሆነው ወደ ማዶ እየተሻገሩ ሳለ አንድ የበለታ ነፋስ ተነሳ። የተነሳው ማዕበል ከመንገድ አያስቀርህም። የመጣው ችግር ከራእይ አያስቆምህም። አሁን ያለው ሁኔታ ከነገ አያስቆምህም። እግዚአብሔር ሊባርክ ነው። አሁን ያለበት ሁኔታ ለምንም ካል አሁን ካለበት ሁኔታ ካልተመቸ እርግጠኛ ሆኜ ልንገርህ ምዕራፍ ሁለት ብሎ ነገር ሲ የሚከፈተው አዲስ ምዕራፍ ነው። አሜን። ነገ ብሎ የሚጀምረው ቀን በረከት ያዘለ ሰላም ያዘለ ጤንነት ያዘለ አዴ ሳቢ ጋህሬ ራስ ይሄ በአንድ ሰው ቤት በኢየሱስ ስም ብርቷሉ ነፋስ ተለስቷል፣ ግን ብርቷሉ። ነፋስ የሚታዘዝለት አብሯቸው አለ። ኪዳን የገባላቸው አብሯቸው አለ። ኢየሱስ ክርስቶስ ለዘላለም ጌታ ጳውሎስ ትዚላቸ ሐዋርያ ስራ ሐዋርያ ስራ ምራፍ 27 28 ጀምሮ ስታነቡት አንድ መልአክ መጥቶ ቄሳር ፊት ልትቆም እንድኗ ነው ግድ ነው። ግን ወደ ቄሳር እንዳይሄድ ወጀብ ተነሳ፣ ማዕበል ተነሳ። ነገር ግን የተናገረው ታማኝ ስለሆነ ነገ የሚጠብቀው ቄሳር ፊት ስላለ መርከብ እንኳን ቢሰባበር በስብር ባሪ ደርሷል። አሁን ያለበት ምንም ሁኔታ ሊሆን ይችላል፣ እመነኝ፣ እግዚአብሔር ወደ ተናገረ መድረስ አይቀርም። እግዚአብሔር ወደ ተናገረ መግባት አይቀርም። እግዚአብሔር ወደ አየል መግባት አይቀርም። ጭልምንም ምንል ይችላል። ሀያላሮች የተቀባችሁ ድምፅ የሰማችሁ ከእግዚአብሔር አምላክ የሆነ መልእክት የተቀበላችሁ ግን ሁኔታው አይመስልም። እግዚአብሔር ግን ታማኝ ነው። እግዚአብሔር ግን ታማኝ ነው። ላንተ እግዚአብሔር ታማኝ ነው። የተነሳ የሆነ ትንቢት አለን፣ የሆነ ቃል አለን፣ የሆነ መልእክት አለን፣ ግን መንገዱ አይመስልም። ብዙዎቻችን ያለንበት ሁኔታ፣ ብዙዎቻችን ከየተቀመጥንበት ሁኔታ እግዚአብሔር ብሎኛ አላለኝም? ወይስ ከመልእክተኛው ነው? ወይስ ከነብዩ ነው? አሁን ፕሮፌት የሚባል ነገር እንድንቀበል እንዳንቀበል አስቸጋሪ ዘመን ላይ ደርሰናል። ምክንያቱም ከተነገረንና አሁን ካለነው ህይወት ጋር ምንም ነገር የሚስተያሪ ነገር ግን እመኑ። እንደዚህ የሆነባችሁ ሰዎች የተነገራችሁ ሰሜን እየሆነ ያለው ደቡብ ከሆነ እመኑ፣ እግዚአብሔር ሊጎበኛችሁ

ምንም ድድቅ ቢል ምን ሁኔታው ባይመስል ምንም ነገር ምንም አይነት ነገር ባይነት፣ እግዚአብሔር ግን ታማኝ ነው። እግዚአብሔር ግን ያለው ይሆናል። እግዚአብሔር ግን የነገረ ይሆናል። እኔ ለቤቴ አምና ለእግዚአብሔር ታማኝ ነው። እኔ ለዚህ ህዝብ አምና ለእግዚአብሔር ታማኝ ነው። እኔ ለእህቶቼ ለወንድሞቼ አምና ለእግዚአብሔር ታማኝ ነው። አሮስ ቤት ወጀቡን እንዳት ነፋሱን እንዳት ለመሰባበሩ እንዳንተ ለምንድን ድል ቄሳር ከፊት ለፊት ኪዳን እዚህ አያበቃም? ኪዳን እዚህ አይቋጭም። ተዝላቹዋል ምዕራፍ ሃያ ስምንት ላይ እሳት ሰብስቦ ጭራሮ እያቃጠለ ከጭራሮ መካከል አንድ ፉኝት ወታ ጳውሎስ ነደፈችው ይላል። ወዳጆቼ ትናንትና ባህር አላስቆመውም፣ ዛሬ ደግሞ የተደበቀች እፉኝት መጥታ ነደፈችው ለምን

ነት ሰው ምን አይነት ስራ ቢሰራን ምን አይነት ጥፋት ቢያጠፋን ከመርከብ አደጋ ቢተርፍ፣ ይኸው አበቃ፣ ነገር ተቋጨ። እግዚአብሔር ትናንትና ይሁን ብሎ ይኸው ዛሬ ደግሞ እፉኝት፣ አሁን ከግባችን የሚያስቆሙን ከረሀችን የሚያስቆሙን እፉኝት፣ ስል የሚልመሰመሰውን እባብ እንዳጠብቅ አሁን በጓደኛ አሁን በጎረቤት አንደበት ላይ የተቀመጠ ፉኝት ነገርን ሊዘጋ ነገርን ሊያስቆም ነገርን ሊያቀጭጭ ሊያደርቅ የሚፈልግ አንደበት ላይ ያለ ኃይል ነው። ዛሬ ይህን ፉኝት ከቤት ላይ አላግፈዋል። ይህን ፉኝት ከኪስ ላይ አላግፈዋለሁ። ይህን ፉኝት ከቤት ላይ አላግፈዋል። አንሰው ይራገፍ ይበ ይራገፍ ይበ እቺ ፉኝት ብዙ ሰው ገላ ተደብቃ ሊሆን ይችላል። ብዙ ሰው አስቀርታ ተደብቃ ሊሆን ይችላል። አንድ መንፈስ ለምታ እስቲ እጃችሁን ከፍ አድርጉ። ካሁን ካሁን ይሞታል የሚል መንፈስ የተመታ ይሆን? ካሁን ካሁን ሁን ካለ የሚል መንፈስ የተመታ ይሆን? ካሁን ካሁን ከሰለ የሚል መንፈስ የተመታ ይሆን? አንድ ሰው ተቆጥሮ የተመታ ይሆን

ሰምቶ ያልቀረበት ምክንያት ኪዳን ኪዳን፣ ነው የሚያሻገር። ብዙዎቻችን ከገባንበት ያስወጣል ኪዳን ነው። ኮቨረንት ነው። እግዚአብሔር የገባላችሁ ኪዳን ነው። ምንድነው ኪዳን በሉ። እግዚአብሔር ብሏችኋ። እግዚአብሔር ነግሯችኋ። ስለዚህ የተናገረው እግዚአብሔር ታማኝ። ወጣቶች እግዚአብሔር ፕሮሚስ ገብቶላችኋል። አደርጋ ነው ብሏቸዋል። እንግዲያውስ እግዚአብሔር እመኑት። እግዚአብሔር ታማኝ፣ ለተነገረው እግዚአብሔር ታማኝ አምላክ ነው። አሜን እንዴ! የብዙዎቻችሁ ደጆች ሲከፈቱ አይቻሉ። የብዙዎቻችሁ በሮች ሲከፈቱ አይቻሉ። የብዙዎቻችሁ ታሪክ ሲቀየር አይቻሉ። ካሁን ብሎ የሚል መንፈስ ከሰረ። ካሁን ወደቀች፣ ካሁን ሞተች። ልክ እንደ ጳውሎስ አይ አሁን ነድፈዋለች። ፉኝት ከነደፈች 30 ደቂቃ ነው መሰለህ በሰላሳሪ ቃ ውስጥ ተሞታል። እና እንዲያ ዋይ በቃ ይሄ ሰውዬ መሞቱ ነው። ይሄ ሰውዬ ማብቃቱ ነው። ትናንት ከዛ ተርፏል፣ ዛሬ ግን ምን አይ አይተርፍም። እርሱ ግን ኪዳን ስላለበት እርሱ ግን የተነገረው ትንቢት አለ። ምንም ቄሳር ፊት ተቆማለን። ኢየሱስ ጌታ። እግዚአብሔር የነገረህን ታየዋለን። እግዚአብሔር ያለህን ታየዋለን። እፉኝቱ ከቤተ ላይ ይራገፋል። ለቀቅና አሜን በለኝ፣ ይራገፋል።

እነሱ ለማግባት ስትነሱ ለመሮት ስትነሱ ለማገልገል ስትነሱ ከጭራረው መካከል የሚወጣ አፉኝታል። አገባለው ስትል ወልዳለው ስትል እሰራለው ስትል አገለግላለው ስትል ጓደኛ አፉኝት ይሆንባል። ጳውሎስ ለምን መሰለ የተነደፈው? አርፎ ቢሞት አርፎ ቢቀመጥ አይነደፍም ነበር። ልክ እንደ ጓደኞች እሰራለው ብሎ አያይዛለው ብሎ እሰቱን አነዷዋ ሲል እፉኝቱ ብቅ አለች። ወዳቶች አሁን ያላችሁበት ወጀብ፣ አሁን ያላችሁበት ነገር ሊያስቆማችሁ አይደለም። እግዚአብሔር ወዳጀላችሁ ሊራምጃችሁ ነው። ወዳጅ ጎያን ለዳዊት ተግዳዮት አይደል ለዳዊት አይደል በሩ ነው ለምንመሰ ዳዊት ጎሊያድን ካልጣለ ሳውል ቤት ገባ። ስለዚህ ጎሊያድ ለዳዊት ተግዳሮት ሳይሆን በሩ ነው። አንዳንድ ጥያቄዎቻችን ሊቀብሩን ሊገሉን ሳይሆን ተግዳሮትም ሆኖ ሳይሆን ወደሚቀጥለው ክብር ወደሚቀጥለው ነገር የምንገባበት በር ነው። አሁን ፊት የቆመው ነገር የነገር የክብር መግቢያ በር ነው አላት እንዳይመስል ለዳዊት በር ነው። አሁን በምንም አይነት ችግር ውስጥ ትሆኑ ይችላላችሁ፣ እንደ እግዚአብሔር ሰው አንደገ ልንገራችሁ፣ ወደሚቀጥለው ሌብል የምትገቡበት በር ነው። አለቅም ብሎ ወገቡን ያዘ። ጅኒ ካለ ንገረው፣ ወደሚቀጥለው ያሻግር ብቻ ነው። ተዚላቸኋል። ዮሴፍን ሸጡት እያልን እንሰብካለን። ዮሴፍ መሸጥ ግን የሰማይ ፕሮግራም ነበር። ዮሴፍ ጉድጓድ መጣል ግን የእግዚአብሔር ፕሮግራም ነበር። ወንድሞቹ ካልሸጡት ይህ ሰውዬ ነገር ይነግስ አይችልም። መንገድ ነው ወይ ነው። ከዚህ መገናኛ ለመሄድ ባስ ተጠቅመ ራይት ተጠቅመ ወደ መገናኛ እንደምትደርሰው ዮሴፍ በግብፅ ሀገር ሄዶ እንዲነግስ የግድ ወንድሞቹ መሸጥ ነበረባቸው። ምን ማለት ለዮሴፍ የሚመስለው መከራ ነው። ለዮሴፍ የሚመስለው ተግዳሮት ነው። ለዮሴፍ የሚመስለው ወንድሞቹ ጣጥተውት ነው። ሰማይ ግን የሚያየው መንገድ ዘርግቶለት ነው። ይገባ ኑሮ አሜን። አሁን ያለበት ነገር መንገድ ነው። መከራ እንዳይመስል መንገድ ነው። መቸገር መንገድ ነው። እግዚአብሔር ወደ አዘጋጀን የምትገባበት መንገድ ነው። ልትሞት ልትቀበር አይደለም። እግዚአብሔር ወደ አጀለ የምትገባበት መንገድ ነው። ዮሴፍ ረስቶኛል፣ የገዛ ወንድሞቼ ሸጠውኛል፣ ጉድጓድ ውስጥ አበቃልኝ ለካ ሰማይ ሳይ ዮሴፍ በዚህ ፐርፐዝ ነበር መሸጥ መግባት ግብፅ መግባት የነበረበት አለ። ወንድሞች ለዚህ ቀን ነው እግዚአብሔር እኔን ይላከኛል። ለካ ዮሴፍን በለሲን ጋር አድጎ ለያዕቆብ ቤት ሲያዘጋጀው ወንድሞቹን አስነሳበት። አሁን የተነሳበት ወጀብ ወደ ዴስቲኒ ሊፈጠ ነው። ወደ የተለየው ምዕራፍ ሊያስገባ ነው። ወደ ተሻለው ነገር ሊያስገባ ነው። የተዘጋው መከፈቱን እየነገረን አማኝ እንዲ ነው የሚያምን ጥልምልም ካለ ዲብ ነበር። ዘማሩ ትዝ ይላቸዋል። ላስተዋለው አለና ተፈጥሮ ይናገራል። ከአንድ ሰዓት እስከ ስምንት ሰዓት ድረስ ምንም አይነት ኖርማል ይጨልማል። ልክ ሊነጋጋ ሲል ግን ጭልምንም ይላል። ተሳሳት ተፈጥሮ እንኳን ስለ አንተ ትንቢት እየነገረ ነው። ተፈጥሮ እንኳን ፕሮፌስ እያደረገን ነው። ሊነጋ ሲል ይጨልማል የሚለው ወዳጄ፣ አንድ ትንቢት ልንገርህ። ተስፋ መቅረጥ ውስጥ ካለ ነገ የተሻለ ቀን። አሜን፣ በኢየሱስ ሃሌሉያ አሜን። ራስቶ አይጫለ